ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሉ። ይህን ጽሁፍ ትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመለከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጠፊዋለው የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል ሲል ዲያቆን ሄኖክ ኃይሌ ያስተላለፈውን ጥብቅ መልእክት እንዲሁም ደግሞ ያጋራውን አነጋጋሪና ቆራጥነት የታየበትን ምላሽ የምናስደምጣችኋናል። በተያዘ መረጃም ብቻን ማሰብ ስትጀምር በቤተ ክርስቲያን ውስጥ የብቻችን የሆነን ትምህርት የለም። በማህበር እንማራለን፣ በማህበር እንጸ እንሰለለን አንድ ሆነን የተዘጋጀልንን ማዕድ ቅዱስ ቁርባን እንቀበላለን። በመጨረሻም የተዘጋጀልንን የተስፋ ሀገር እንቀበላለን። ክርስቶስ ያስተማረ በጉባኤው ነው። ስለዚህ ቤተ ክርስቲያን ምንጊዜም ጉባኤያዊት ሆና ትቀጥላለች እንጂ ማንም ምንም ቢሆን የራሱን ትምህርት አምጥቶ ሊያስተምር የሚችልበት እድል የለም። ሊቀ ሊቃውንት ስምዐኮነ መላክ ያስተላለፉትንም መልእክት አያይዘን በዝርዝር መረጃችን እናስደምጣቸዋለን። በተጨማሪም ቅዱስ ሲኖዶስ ብፁዕ አቡነ ገብርኤል በተመለከተ ያጋራውን መልእክትም በዝርዝር መረጃችን የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ መረጃዎችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ ዲያቆን ሄኖክ ኃይሌ ብፁዕ አቡነ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 ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ አንዴ ምንፍቅናን በሚያገሳ ስብከቱ ምመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ውዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲማገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደና ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገነ ወይንስ ደግሞ የሚል ያሱያዊ ጥያቄን ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛት ትባልን ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንኡሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነ የተገነባበትን አይናቸውን አስሬ የሚጨፍኑ በግድ እየጨመቁ ባለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ሙር ለመባል የቤተክርስቲያንን ነባር ሴቶችን የሚያጣጥሉ የቤተክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚሉት ምንም ፈሊጥ የሌለው ያልተለሳለሰ ስለሚናገሩት ብቻ ነው። የሆነ ቪዲዮ ላይ ፌዛሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሶ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባዋል። በሶስተኛው ክፍለ ዘመን ጳውሎስ ሳምሰጢ ባንጾኪያ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ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 ማላገጫ ሆነንም አንቀርም። ሙሴ ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ ትባልም ላሉ ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃን እንጠብቃለን ሲልም ዲያቆን ሄኖክ ሀይሌ በዚህ ጉዳይ ላይ እጅግ ጥብቅ የተባለን መልእክት ነው ያጋራው። በተያያዘም ሊቀ ሊቃውንት ስምዐኮነም መልእክታቸውን አጋርተዋል። ብቻን ማሰብ ስትጀምር በቤተ ክርስቲያን ውስጥ የብቻችን የሆነ ትምህርት የለም። በማህበር እንማራለን፣ በማህበር እንጸልያለን። አንዱንን የተዘጋጀልንን ማዕድም ቅዱስ ቁርባንን እንቀበላለን። በመጨረሻም የተዘጋጀልንን የተስፋ አገር እንቀበላለን። ክርስቶስ ያስተማረ በጉባኤው ነው። ስለዚህ ቤተ ክርስቲያን ምንጊዜም ጉባኤዊት ሆና ትቀጥላለች እንጂ ማንም ምንም ቢሆን የራስዎን ትምህርት አምጥቶ ሊያስተምር የሚችልበት እድል የለውም። የብቻ ክርስቶስ ስለሌለ የብቻ የሆነ ትምህርትም ሊኖር አይችልም። ብቻን ማሰብ ከጀመርክ ከጉባኤው የተለየ አስተምሮ ማምጣት ስለማይቀር ወአምን ባህቲ ደስተ ቤተ ክርስቲያን አንተ ላል ኩሉ ጉባኤ ዘሐዋርያት የሚለውን የሃይማኖት መግለጫ አስቀድመን እንድናውቅ መደረጉ ስለዚህ ነው። በቤተ ክርስቲያን ውስጥ የሚኖር ማንም ቢሆን ቤተ ክርስቲያን ካስተማራቸው ትምህርት የወጣ እንደሆነ ማዕረጉ፣ የእውቀት ደረጃው፣ የወገኑ፣ የሀብቱ ብዛት ሊያድነው አይችልም። በመጀመሪያ ከቃሉ የሰሙ ሰዎች የተናገርከው ትምህርት አስ ስብኸው ከሆነ አትናገረው፣ የተናገርከው ትምህርት አትድገመው ብለው ይመክሩታል። ምክራቸውን ሰምቶ በዚያ ከቆመ ይተውታል። ምክራቸውን አልሰማ ብለው ከቀጠለ ግን ወደ መምህራን ያደርሱታል። መምህራንንም አልሰማ ካለ ወደ ጉባኤ አሊያም ሲኖዶስ ይቀርባል። ሲኖዶስንም ካልሰማ ተወግዞ ይለያል። በሰሞኑ ብፁዕ አቡነ ገብርኤል የሰጡትን ትምህርት በቪዲዮ አንዲት ወዳጄ ይልካለኝ፣ ተመለከትኩት። ምናልባት ከባልንጀሮቻቸው ጋር ተማክረውበት ከበታቾቻቸው ጋር ተከራክረውበት የነበረ ጉዳይ ከሆነ፣ አስበው ከሆነ አትንገረው፣ ተናገረው ከሆነ አትድገመው ሊሏቸው ይገባ ነበር። አሁን ግን በሹክሹክታ ሳይሆን በሰገነት ላይ የተሰበከ የስህተት ስብከት ስለሆነ ጉዳዩ ከዚህ ያለፈ ይመስለኛል። ከረፈደም ቢሆን ባየሁት መረጃ መሰረት ብዙ ሊቃውንት ሀሳብ ሰጥተውበታል። ይህ ለብጹነታቸው መልካም እድል ነው ብዬ አምናለሁ። ሀሳባቸውን የገለጹ ሊቃውንት፣ ቤተክርስቲያን በሊቅነታቸው የምታምንባቸው ሊቃውንት እንደመሆናቸው መጠን ምክሩን ይቀበል ይበሉታል ብዬ ስለማምን ነው። ሀሳቡን ሳይንቁ በቶሎ በሰገነት ላይ ያጠፉትን የቤተክርስቲያን ትምህርት በሰገነት ላይ ወጥተው ቤተክርስቲያኒቱን ይቅርታ ሊጠይቁ ይገባል። አትደንግጡ ብለውናል እንዳንደነግጥ ያድርጉን። የነን ትምህርት አባቶቻችን አልነገሩንም፣ መጽሐፍቶቻችን ላይ ተጽፎ አላገኘ ነው። ብፁ ሊቀጳጳሱ መጽሐፍቶቻችንን አባቶቻችንን ተቃውመዋል። ዛሬ መልስ አልጽፍም፣ ምክንያቱም መልሱን ከብጽህነቱ ስለምጠብቅ ሲልም ሊቀ ሊቃውንት ስማ ኮነ መልእክቱን በዚህ መልኩ ነው ያጋል ታዲያ በዚህ ጉዳይ ላይም ጳጳሱ ሊገመገሙ ነው። ሲኖዶስ መክሮ ለውሳኔ ቀጠሮ ይዟል። ቅዱስ ሲኖዶስ የምዕራብ ሸዋ አገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ገብርኤልን አትደንግጡ ማርያም የዓለም ቤዛ አይደለችም ማለታቸውን ተከትሎ ስብሰባ ተቀምጧል። ውሳኔ ለማስተላለፍም ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 2 ቀን 2017 ዓ.ም ቀጠሮን ሰጥተዋል። የቤተ ክርስቲያኒቷ የህዝብ ግንኙነት ባሰራጨው ዜና ሲኖዶሱ አቡነ ገብርኤል ባስተላለፉት የወንጌል ግል ትምህርት ላይ ቀድሞ ባልተለመደ መልኩ ቅድስት ድንግል ማርያምን አስመልክተው የሰጡትን ትምህርት በተመለከተ ውይይት አድርጓል። ቅዱስ ሲኖዶስ ባወጣው መግለጫ ብፁዕ አቡነ ገብርኤል በፍኖተ ጽድቅ ማህበር ምዕራ ግብር ላይ ያስተላለፉት ስዑት አልያም ስህተት የነገረ ማርያምና የነገረ ድነት አስተምሮ ለማረም ለመወያየት ስብሰባው እንደተጠራም ገልጸዋል። ሲኖዶሱ ሚያዝያ 15 ማለዳ ባደረገው መደበኛ ስብሰባ በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ሁሉም የቋሚ ሲኖዶስ አባላት በመላተ በሚገኙበት ውሳኔ ለማስተላለፍም ይልቻል ዘንድ ሁሉም ባሉበት ለሚያዝያ 22 ቀን 2017 ዓ.ም ቀጠሮ ሰጥቷል። ወደ ተመልካቾቻችን ለሳቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።